አደረሳችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከሞት መነሳት መታሰቢያ በዓል በሰላም አደረሳችሁ ሁላችሁ ነው። ክብር ለጌታ ይሁን። እንግዲህ ቅድም ወንድማችን ሲናገር እንደሰማን አንዳንዶቻችን የበዓል ሙኮት ሊሆን ይችላል እየታየን ያለው በድናችን። ነገር ግን በጥንቀት ካሰብነው ይሄ ቀን ልዩ ቀን ነው። የዓለምን ታሪክ ለሁለት የተከፈለ ነው። እንደምታውቁት ዓለም ጊዜ የምትቆጥርበት አቆጣጠር ራሱ የተለወጠው በዚህ ቀን ምክንያት ነው። ኢየሱስ ክርስቶስ ተወልዶ ብቻ ባይሞት ኖሮ ከሞት መነሳት የሚባለው ነገር ባይፈጠር ኖሮ ክርስትናም ባልኖረ ነበር። ክርስትና ደግሞ ካልኖረ አመት ምህረት የሚባለውን ነገር ባላወቅነውም ነበረ። እቺ ቀናት ባይዘ አመት ምህረትን የወለደችው ማለት ነው። ክብል እግዚአብሔር አሁን እኛ በምህረት አመት ውስጥ ምንኖር ሰዎች ነው። በኢትዮጵያ የቀን አቆጣጠሩ በጣም ደስ ይለኛል። አሁን በኢትዮጵያ የቀን አቆጣጠር 2017 ዓመተ ምህረት ነው። የምህረት ዓመት መቆጠር ከጀመረ ፀጋ ጸጋ የሚባለው ነገር ወደ ሰው ልጆች ከተለቀቀበት ጊዜ ጀምሮ ሲቆጠር በኢትዮጵያኛ 2017 የምህረት ዓመታት አልፈዋል። ክብር ለእግዚአብሔር ይሁን። የምህረት ዓመታቶቹ ደግሞ ይቀጥላሉ። እግዚአብሔር ይህንን ሰማይና ምድር አሁን አርጅታችኋል፣ ይበቃችኋል ብሎ ጠቅልሎ አዲስ ና አዲስ ሰማይ እና አዲስ ምድር እስካላመጣ ድረስ እና እስከሚገባ ድረስ የምህረት ዓመት ይቀጥላል። ሰዎች ወደ እግዚአብሔር የሚመጡበት በር ምን ተደርጓል? በቃ ወለል ተደርጎ ተከፍቷል። እንደ ገርበብ አይደለም የተደረገው። እንደምታውቁት በብሉይ ኪዳን ወይም በዓመተ ዓለም ይሄ የምህረት ዓመት ከመከፈቱ በፊት በነበረው ጊዜ እንደምታውቁት እግዚአብሔር በይፋ ለሰው ሁሉ አይገለጥም ነበር። ወይም ደግሞ ክፍት የሆነ በር ሰው ሁሉ ሊገባበት ወደ እግዚአብሔር ሊቀርብበት የሚችል መንገድ አልነበረም። የእግዚአብሔር ህዝብ የሚባል የተመረጡ ነበሩ። ሌሎቹ ደግሞ እኛን ጨምሮ ምን ይባሉ ነበረ? አህዛብ ይባሉ ነበር። በአንድ ቅርጫት አይሁድ የሚባለው አሉ፣ በጣም ጥቂት ናቸው። በቁጥር እንደሚታወቁት ቁጥራቸው እስከዛሬም በጣም አልበዛ። አስራ ምናምን ሚሊዮን ቢሆኑ ነው። እስከዛሬም ከስንት ሺህ ዘመን ጀምሮ ማለት ነው። በእርግጥ ጠላትም እግዚአብሔርን ተስፋ የሰጠበት ህዝብ መሆኑን አውቁ፣ አንዳንዴ ሊያጠፋቸው ብዙ ጊዜ ይሞክራል ማለት ዘሩን ለማጥፋት ይመሳሳል ማለት ነው። በየ ጊዜው ሚሊዮኖች እንዲገደሉ ይሆናሉ። ግን እስካሁን አልጠፉም ሰዎቹ ግምር ይላቸው ፈልጌ ነው። ሌሎቻችን በሚሊዮኖች ነው የምንቆጠረው፣ በመቶ ሚሊዮኖች ነው የምንቆጠረው። ነገር ግን በአንድ ቅርጫት ውስጥ ምንድን ነበር የምንባለው? አህዛብ ነበር የምንማቸው። ከዛ የምህረት ዓመት መጣ። ክብር ለእግዚአብሔር። ይሄ የምህረት ዓመት የዛሬው ቀን የወለደው ጉዳይ ነው። ክብር ለእግዚአብሔር። በዛሬው ቀን ምክንያት ነው የምህረት ዓመት የሚባለው ነገር የተፈጠረው ማለት ነው። ስለዚህ የእግዚአብሔር መንገድ አሁን ለሰው ልጆች ሁሉ ክፍት ነው። አንድ ቃል ብቻ ከእግዚአብሔር ቃል ላንብብና ሌሎች ጉዳዮችም አሉ። ፕሮግራማችንን እንቀጥላለን። ስለ ጊዜ እንዳታስቡ። ዛሬ እንደነገርናችሁ ከፍ አድርገን መሄድ ስለምንችል አሁን ይሄ አይጨርስም እንደንዳትሉ። ዛሬ የሚያልቅ ምንም የለም። አሜን። በቃ በደንብ ቆይተን በቃ ደስ ብሎ ነው ከዚህ ምንለው የሚፈጅብንም ፈጅቶብን ማለት ነው። ምክንያቱም ይሄ ልዩ ቀን ነው ወገኖች፣ እኔ ለእኔ የተለየ ቀን ነው። አዛብ እንኳን የእግዚአብሔር ሕዝብ ተብሎ እንዲቆጠር ያደረገ ቀን ስለሆነ ማለት ነው። ምሕረት የሚባለው ነገር ለሰው ሁሉ እንጂ ለአንድ ለተወሰነ ሕዝብ እንዳልሆነ የተረጋገጠበት ቀን ስለሆነ ማለት ነው። እዚህ የሉቃስ ወንጌል ምዕራፍ 24 ላይ አንድ ጥቂት ክፍል አነባለሁ። አላሰፋ ሐሳቡ ብቻ እንድትወስኑ ነው። የቀኑን መንፈስ የጠበቀ ነገር ስለምናደርግ ሙሉ በሙሉ ማለት ነው። ሉቃስ ምዕራፍ 24 ሁላችሁ የምታውቁት ታሪክ አለ። ከቁጥር 13 ጀምሮ ከዛ ጥቂት ጥቂት ላምብብና ከዛ ወደሚፈልገው ወደ ቁጥር 34 ወርድ አለሁ። ግን ከ13 ጀምሮ ትንሽ ላምብብ፣ እንደዚህ ይላል። ወደ ወደ ማህሁስ መንደር ሲሄዱ ስለነበሩ ሰዎች ነው፣ ታሪኩን ስለምታውቁት ማለት ነው። በዚሁ ቀን በዚሁ ቀን ማለቱ ኢየሱስ ክርስቶስ ከሞት ተነስተዋል ብለው ሴቶች መጥተው ወሬ ባወሩበት ቀን ማለት ነው። ወደ ላይ ከፍ ብላችሁ ስታነቡ ማለት ነው። በዚሁ ቀን ከደቀ መዛሙርት ከኢየሩሳሌም 11 ኪሎ ሜትር ያህል ወደ ምርግ እማሁስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳሉ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመር። ነገር ግን እንዲያውቁት አይናቸው ተይዞ ነበር። እሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሀዘን ክው ብለው ቆሙ። እነርሱም አንዱ ቀሌዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህ? ይሄንን ስል መለሰለት። እርሱም የሆነው ነገር ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆች እና ገዦቻችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይበዣል ብለን ተስፋ ያደረግነው እርሱ እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ ስንተኛ ቀን ነው? ሶስተኛ ቀን ነው። ደግሞም ከእኛ መካከል አንዳንዶች ሴቶች አንዳንድ ሴቶች አስገረሙ። እነሱም አለ ወደ መቃብሩ ሄደው ነበር ሥጋውንም በአጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛ መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት። እርሱም ግን አላዩትም። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍት ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበትም መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከነርሱ ጋር ለማደር ገባ። አብሯቸው በማዕድ በተቀመጠ ጊዜ እንጀራውንም አንስተው ባረከ፣ ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ አወቁትም፣ እርሱም ከነርሱ ተሰወረ። እነርሱም በመንገድ ሳለን እያነጋገረን፣ ቅዱሳት መጻሕፍትንም ገልጦ ሲያስረዳል ልባችን ይቃጠልብን አልነበረምን? ተባባሉ። አሁን ከዚህ በኋላ ያለው ነው ልነግራችሁ። ይህን ሁሉ ያነበብኩት ነገሩ እንዲያያዝ ብቻ ነው። በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አስራ አንዱና ከእርሱም ጋር የነበሩትም በዚያ በአንድነት ተሰብስበው አገኟቸው። እነሱም ጌታ በእርግጥ ተነስቷል ለሲሞንም ታይቷል ይባባሉ ነበር። ልክ ሲመለሱ ማለት ነው እነሱ ኢየሱስ በመንገድ ላይ አገኛቸው። ልክ ደቀ መዛሙርት ወደ ሰበሰቡበት ቤት ሲመለሱ ሌላ ወሬ ይሰማሉ። ተጨማሪ ለማን ታየ የሚል ለሲሞን ታየ የሚል ማለት ነው። ልክ ሲመለሱ ቤት ውስጥ የሚወራው በጆሮአቸው ገባ ማለት ነው። ምን የሚል ወደ ሰሙ ሁለቱ ደቀ መዛሙርትም በመንገድ ላይ የሆነውንና ኢየሱስ ነው እነርሱም ጌታ በርግጥ ተነስቷል። ለሲሞንም ታይቷል ይባባሉ ነበር ሁለቱ ደቀ መዛሙርትም በመንገድ ላይ የሆነውንና ኢየሱስ እንጀራውን በቆረሰ ጊዜ እንዴት እንዳወቁት ተረኩላቸው። አሁን በዚህ ስፍራ የሆነውን ስትመለከቱት ኢየሱስ በመንገድ ያገኛቸውና አብሯቸው የሄደ ሰዎች ስንት ጊዜ ነው ስለ ኢየሱስ የተነገራቸው? ኢየሱስ ወደ እነሱ ከመድረሱ በፊት እዚያውን ካነበብኩት ሁለት ጊዜ አይደል? መጀመሪያ ሴቶች ማልደው ሄዱ ብለው ለኢየሱስ ይነግራሉ። ከዛ ሴቶቹ ሲመጡ ምን አሉ? መላእክትን በራእይ እያየን ኢየሱስ ሕያው ነው ብለው የነገሩን መላእክትን አየን አሉ። ከዛ ቀጥሎ ምን ሆነ? ያሉ ከኛ መካከል ደግሞ የተወሰኑት ወደ መቃብሩ ሄደው ልክ ሴቶች እንዳሉት ነገሩን፣ ተመሳሳይ ነገር ነገሩን። ግን አሁንም ሰዎች ምን አላርጉም ነበር? አላመኑም ነበር። በተስፋ መቁረጥ ነበር የቀጠሉት። ስለዚህ ኢየሱስ መምጣት ነበረበት። ነገር ግን አሁን ኢየሱስ ዓይናቸውን ገልጦ ኢየሱስ መሆኑን ራሱ ራሱ አጠገባቸው ሁሉ እስኪመጣ ድረስ እንደሆነ ካረጋገጡ በኋላ ሌሊት ጨለማ መሆኑን ሁሉ ረሱ። አስተውሉ እንግዲህ፣ ቅድም ኢየሱስን ለምነው አብሯቸው እንዲገባ ያደረጉት ለምንድን ነው? መሽቷል። ከዚህ በኋላ መንገድ መሄድ አደጋ ነው፣ ከዚህ በኋላ መንገድ መሄድ ጥሩ አይደለም ብለው ነው ኢየሱስን ያስገቡት አይደል? ከእነሱ ጋር እንዲገባ ያደረጉት ማለት ነው። አሁን ግን ኢየሱስ መሆኑን ሲያውቁ ምንድንነው የተፈጠረ? አይናቸው ሲገለጥ በጨለማ ሊያጋጥማቸው የሚችለውን ሁሉ እንትን ረስተውታል። ቅድም ኢየሱስ ራሱ ለጉዳት እንዳትጋለጥ ከእኛ ጋር እደር እንዳላሉ ወዲያው እይታቸው ሁሉ ነገራቸው ስለተለወጠ ይሄ ወሬ የሚያድር ወሬ አይደለም አሉ። ክብር ለእግዚአብሔር ይሁን። ስንት ጊዜ ተነግሯቸው ማለት ነው። ጌታ አይናችንን ይግለጠው። አሜን። ሲደርሱ ግን ምንድን ነው የሆነው? ማረጋገጫ ወደ ቤት ውስጥ ሲሰማ ነው። ቤት ውስጥ ሲገቡ ጆሮአቸው ውስጥ ጥልቅ ያለው የማረጋገጫ ወሬ ነበር። ምን ምን ብል፣ በእርግጥ ተነስቷል። ተጨማሪ መረጃዎች እየመጡ ነበር ማለት ነው። እና እነሱም ተጨማሪ ማስረጃ ሆኑ። ክብር ለእግዚአብሔር ይሁን። የሚያምን እንጂ ያላመንክ አትሆን ተባባል እስከ የሚያምን እንጂ ያላመንክ አትሆንም። ስንት ጊዜ እምጣልህ ጌታ በቃ በአካል አስመጡት አይደለም። በአካል እንደመጣ ግድ ሆነ ማለት ሁለት ጊዜ ማስረጃ መጥቶ ምንም አላምን ስላለ ልባቸው እንደወደቀ ስለሆነ የቀረው ጭራሽ ከከተማ ወጥተው ሽሽት ጌታ ሊመጣ ምን ሆነ፣ ግድ ሆነበት። ጌታ መጣ። ክብል ለእግዚአብሔር ይመስገን። ይምጣ ብለን ወገኖችን አያችሁ እነዚህ ሰዎች ደቀ መዛሙርት ነበሩ አይደለም ከጌታ ጋር የኖሩ ብዙ ነገር የተማሩ አንዳንድ ደቀ መዝሙር ስለሆንን አያልቅብንም ማለት አይደለም አንደክምም ማለት አይደለም ለማመን አንቸገርም ማለት አይደለም ግን ጌታ ይምጣ አሜን ዋናው ጌታ ያምጣ በእርግጥ የተነሳው ጌታ አጠገባቸው እንደሆነ አይናቸው ተገልጦ ሲረዱ ይሄ የሚያሳድር ዜና አይደለም አሉ ክብር ለእግዚአብሔር ሌሊት መሄድ ቅድም አስቸጋሪ ነው ያስፈራል ያሉ ሰዎች በዚያው ሌሊት በረው ጥለው ወደ ሄዱ ስፍራ ተመለሱ ማለት ነው እዛ ሲሄዱ ተጨማሪ ማስረጃ ያገኙ ምን ምል ተጨማሪ ለፊልጶስ እኮ ጌታ ተገልጧል የሚል ክብር ለእግዚአብሔር ታሪኩን ስታነቡት በኋላ በተሰበሰቡበት ደግሞ ጌታ ራሱ ምን ያደርጋል ምን ያደርጋል ይመጣል አለ ሰላም ለእናንተ ይሁን ይላቸዋል እዚ ጋም ለእነሱ እንደተገለጠ ለሁሉም በአንድነት ይገለጥና አንድ የተረፈው ቶማስ ምን ይሆናል የዛነ ያምናል በተለይ አንዳንዶቻችን እንግዲህ ካልዳሰስን ካልነካን ካላሸተትን የምንላለን፣ ጥሩ ነው ይዘ እንደዚህ ሰው ነው ማለት በቀላሉ የሚያምን እንዳለ ሁሉ አንድ ሁለት ሶስት ማስረጃ ሰብስበው የሚያምንም አለ። ምንም ማስረጃ ብታመጡት ተጨባጭ የሚዳሰስ ማስረጃ ነው የሚፈልግ የምልሰው አለ በመካከላችን፣ እና እንደምታውቁት ቶማስ የሚባልም ደግሞ አለ እና በኋላ ሁሉም በአንድነት ባሉበት ጌታ ራሱን ይሆናል ይመጣል። ታሪኩን ስታነቦት ማለት ነው። ክብር ለእግዚአብሔር ዋናው ነገር ግን ብላችሁ ፈልጌ ነው። በእርግጥ ጌታ ተነስቷል። አሜን ነው ወገኖች፣ በእርግጥ ጌታ ተነስቷል። ጌታ ኢየሱስ ስለተነሳ ነው የእግዚአብሔር ሕዝብ ማንቆጠር እንኳን ያው ዛሬ ተሰብስበን ይሄንን የዓለምን ታሪክ ለሁለት የከፈለውን ቀን መታሰቢያን እናደርግለት ይገባል ብለን እዚህ ቁጫ ነው። ጌታ አዞን አይደለም በነገራችን ላይ ጌታ ዝዘን አንድና አንድ ስጋውና ደሙን የሚያስታውሰንን ቅዱሱን የጌታ እራት እንድናደርግ ነው። ይሄ እኛ የሰው ልጆች የፈጠርነው ነው፣ ግን በጣም መልካም ልማድ ነው። ክብር ለእግዚአብሔር። የዓለምን ታሪክ ለሁለት የተከፈለን ቀን ካላከበርን ወይም ካላስታወስን ማስታወሻ ካላደረግም ሌላ ለምን እንድናደርግ ነው? ክብር ለእግዚአብሔር ይሁን።